ሰላም ጤና ይስጥልን የተከበራችሁ የኢትዮ ፋስት ሚዲያ ቤተሰቦች ዛሬ በአፍሪካ ውስጥ በተለይም በምስራቅ አፍሪካ ሊፈነዳ ቋፍ ላይ ያለ አንድ ክስተት ልናስቀኛችሁ ወደድን የኃይል አሰላለፎች ምን ይመስላሉ ማን ከማን ጋር ያብራል ይህ ጦርነት አሸናፊና ተሸናፊ ኑሮ አለ የሚለውን በጥልቀት እንመረምራለን ለቻናላችን አዲስ ከሆናችሁ ቻላምን ሰብስክራይብ ማድረግ አይርሱ ኢትዮጵያና ኤርትራ ረጅምና ምስቅልቅል ታሪክ ያላቸው ሁለት ጎረቤቶች ሌላ ጦርነት አፋፍ ላይ ናቸው። የዛሬውን ቀውስ ሙሉ በሙሉ ለመረዳት ወደ ኋላ አስርት ዓመታት መሄድ አለብን። ታሪክን፣ አሁን ያለውን ውጥረቶችና ቀጥሎ ምን ሊመጣ እንደሚችል ሙሉ ትልታኔ እኛ ጋር አለ። ኤርትራ በአንድ ወቅት የኢትዮጵያ አካል ነበረች፣ ነገር ግን የነጻነት ትግል የሁለቱንም ሀገራት ጣፋን ታቀየረው እንደ አውሮፓውያን አቆጣጠር ከ1961 እስከ 1991 የዘለቀው የኤርትራ የነጻነት ጦርነት ከበርካታ አስርት ዓመታት ደም አፋሳሽ ግጭት በኋላ ኤርትራ በ1993 ነጻነቷን እንድታገኝ ያደረጋት። ነገር ግን ሰላም ብዙም አልዘለቀም። በተለይም ዛላንበሳና ባድመ የሚባሉት ሰሜናዊ የትግራይ ክፍል ዋና የጸብ ምንጭ ሆኖ ቆየ። ልክ ከአምስት ዓመታት በኋላ የኢትዮጵያና የኤርትራ ጦርነት በድንበሩ ዝግብ በተለይም በባድመ ከተማ ዙሪያ ተፈጠረ። ጦርነቱ ከመቶ ሺህ በ ላይ ህይወት የቀጠፈ ሲሆን በሁለቱም ሀገራት ላይ ከባድ ጠባሳ ጥሏል። የአልጀርስ ስምምነት የተፈረመው እንደ አውሮፓውያን አቆጣጠር በሁለት ሺ ነበር። ግን ውጥረቱ አሁንም አለ። በሀያ አስራ ስምንቱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሰላም ስምምነት ትልቅ ዲፕሎማሲያዊ ድል ተደርጎ ነበር። ወደ ሁለት አስርት ዓመታት የሚጠጋውን የጠላትነት ስሜት ታብቅቶ አብይን የኖቤል የሰላም ሽልማት እንዲያገኝ አድርጎታል። መርህ አልባው ስምምነት ግን ብዙ አልቆየም። እንደ ማለዳ ጤዛ ታይቶ ጠፋና ዛሬ ላለንበት የጦርነት ጉሰማ ላይ ደረስን። እንደ አውሮፓውያን አቆጣጠር በሀያ ሀያ ኢትዮጵያ ሌላ ጦርነት ውስጥ ገባች። በዚህ ጊዜ በህዝባዊ ወያኔ ሓርነት ትግራይ ህወሀትና በብልጽግና የክፍለ ዘመኑ ከባድ ደም አፋሳሽ ጦርነት ሲያደርጉ ኤርትራ ከአብይ ጎን ተሰልፋ የትግራይን እናቶች ደፈረች፣ ወንዶችን ረሸነች፣ የዘመናት ቂሟን ተወጣች። በዚህ ድርጊታቸውም በዓለም አቀፉ ፍርድ ቤት በጅምላ ጭፍጨፋና በጦር ወንጀሎች እንዲከሰሱ ሆነ። እንደ ኤሮፓውያን አቆጣጠር በ2022 በህወሀትና በብልጽግና መካከል የሰላም ስምምነት በፕሪቶሪያ ተደረገ። ኤርትራ ግን የድርድሩ አካል አልነበረችም። ይህም ፕሬዚዳንት አፈወርቂን በአብይ አህመድ ቂም እንዲይዝ አደረገው። በኢትዮጵያና በኤርትራ መካከል የነበረው ያልተረጋጋ ሰላም እንደገና መፍረስ ጀመረ። እንደ ኤሮፓውያን አቆጣጠር በሀያ ሀያ አምስት መጀመሪያ ላይ ኤርትራ በአገር አቀፍ ደረጃ ወታደራዊ ንቅናቄ ማድረጓን አስታውቃለች። ይህም ዳግም ጦርነት ሊኖር እንደሚችል ፍንጭ ማሳያ ነበር። ኢትዮጵያ በበኩሏ ተጨማሪ ወታደሮቹን ወደ ድንበር ማሰማራት ጀመረች። ኤርትራ ያለው የኢትዮጵያ አየር መንገድ የባንክ ሂሳቡ ታገደ። ቀጥሎም አየር መንገዱ ወደ ኤርትራ የሚያደርገውን በረራ አቋረጠ። ሌላው ለዚህ ቀውስ ውስጥ ትልቅ ምክንያት ተደርጎ የሚቆጠረው የኢትዮጵያ የቀይ ባህር ላይ ያሳየችው ፍላጎት ነው። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር መንገድ እንደሚያስፈልጋት በግልጽ ተናግሯል። ይህም ኤርትራን እንዳስፈራትና ለሚደረግባት ማንኛውም ወረራ ለመመከት ዝግጁ መሆኗን በኮሚኒኬሽን ቢሮዋ በኩል ግልጽ አድርጋለች። ጦርነት ከተነሳ ኢትዮጵያንና ኤርትራን ብቻ አይነካም። መላው የአፍሪካ ቀንድ አለመረጋጋት ሊፈጥር ይችላል። ሱዳን፣ ሶማሊያ እና ጅቡቲ ሁሉም ወደ ግጭት ሊገቡ ይችላሉ። የኢኮኖሚ መረጋጋት ይጎዳል፣ እናም ሰብአዊ ቀውሶች ይባባሳሉ። ዓለም አቀፉ ማህበረሰብ ትኩረት ሰጥቶ እየሰራ ነው። የተባበሩት መንግስታት ድርጅት እና የአፍሪካ ህብረት የሰላም ጥሪ ሲያቀርቡ፣ አሜሪካ፣ ቻይና እና ሩሲያ ጉዳዩን በቅርበት እየተከታተሉ ነው። ዲፕሎማሲ ጦርነትን መከላከል ይችላል ወይስ የአለም ሀያላን ይህን ቀውስ የራሳቸውን ጥቅም ለማስከበር ይጠቀሙበታል? የሚለው ሁሉም በጉጉት የሚጠብቀው ክስተት ነው። ታሪክ እንደሚያሳየው ጦርነት የሚያመጣው ውድመት ብቻ ነው። ኢትዮጵያና ኤርትራ ሰላማዊ መፍትሄ ያገኛሉ ወይስ ሌላ አስከፊ ግጭት መጀመሩን እያየን ነው? አስተያየቶን ይጻፉልን። ሌላውና አስገራሚው ነገር የፋኖ አመራሩ ዘመነ ካሴ ከኤርትራ ጎን መሰለፉ ነው። እና ለዚህም ከኢሳያስ አፈወርቂ የመሣሪያ ሽልማት መቀበሉን አንድ የውስጥ አዋቂ የሚከተለውን ብለዋል። ወደ ማጠቃለያው ስመጣ እስካሁንም ለምዕራቡም ለአረቡም ለሻዕቢያም ለወያኔና ለኦነግ የሀገር መፍረስ አላማ ሳይመች የኖረው አማራው ነው። አማራው ሻአቢያ ወያኔን እየገፋ ወደ ሚኒሊክ ቤተ መንግስት ኢትዮጵያን ለማፍረት አማራን ለመደምሰስ ሃይማኖቱን ለማርከስ በሚገሰግስበት ጊዜ ከጎንደር ከወሎ ጫፍ አንስቶ እሽኮኮ ተሸክሞ አራት ኪሎ ያደረሰ ምስኪን ህዝብ ነው። ለአራጆ ቢላዋ መግዣ ሲያዋጣ ለመታረጃው ቢላዋ ስሎ ለአራጆ ሲያቀብል የኖረ ህዝብ ነው። ጣሊያን ጨፍጭፎ ደርግ ጨፍጭፎ ሻባያና ወያኔ ጨፍጭፎ ኦነግ ጨፍጭፎት በሃፓስን ተጨፍጭፎ በራብ ተጨፍጭፎ ጅንታና ብልጽግና ኦሮሙማው በጥቅሴ ጨፍጭፎት አልጠፋ ያለ ህዝብ ቢኖር በዚህ ምድር አማራው ብቻ ነው። ሻአቢያ ከአማራው እስከዛሬ ባንዳ ተላላኪ ሀገር አፍራሻ አላገኘችው ሞክራ ነበር። መነሻቸው ከአዲግራት ያደረጉት የነ ኢሃፓ ፈጣሪዎች ሳይቀር መልመላ በራሷ ልጆችን ሞክራ ከአማራው አቃጣሪ እንጂ ገፍተው የሚሄድ አላገኘችም። ከወሎ ቤተ አማራ በማርታ አማካኝነት ሳምሱኑን ዋለልኝ መኮንንን አንበርክከው ማርከው የገዛ ወገኑን ሰድቦ ለሰዳቢ የሚሰጥበት አጀንዳ ቀርጸው ሰጥተው እሴቱን መለያ ጌጡን ዘውዱን ደምስሰው ገርስሰው አማራን ጨቋኝ የሚል ድርሰት ጽፎ ሰጠው አስጭሆው ላይ ዘልቅ በአጭር ሊቀር ይኸው ዛሬ አማራው ምድር ሲኦል እስኪሆንበት ለመከራ የዳረገ ሾተ ላይ ከአማራው አግኝተው ለኢትዮጵያ አሁን ላለችበት መከራ መሰረት የጣለ ሰው ከማፍራት በቀር እንደ ወያኔ እንደ ኦነግ የሚይዙት አላገኙ። እነ ፕሮፌሰር አስራት ወልደየስ በሽግግር መንግስቱ ጉባኤ ላይ መለስ ዜናዊንና ኢሳያስ አፈወርቂን አስቀምጠው ያንን መራር ሀቅ የአሰብ ወደብን የኤርትራን መገንጠል የተቃወሙ ጀግና ፈጥሮ መራር እውነት የሚያድግታቸው እንጂ እንደ ወያኔ እና እንደ ኦነግ ሳይጠሩት አቤት ሳይልኩት ወዴት የሚል አማራ እስካሁን አላገኙም። በዘመነ ኦሮሞማው ብልጽግና ከቡድኑ በአዴን አዳራሽ እና ገጽ ላይ እንዲጠፋ ከመደረጉ በቀር የኢትዮጵያ ሰንደቅ ዓላማም እስካሁን በክብር ያለው የተቀመጠው በአማራ ግዛት እና በደቡብ ግዛት ብቻ ነው። ሻቢያን መቅረብ የተጀመረው ከወያኔ ጋር ተጣሉ በተባለ ጊዜ ነው። ደቡቦቹ ጉራጌው፣ ብርሃኑ ነጋ። ኦሮሞማዋ እንዳርጋቸው ጽጌ ጽጌ፣ ደቡቡ እነ ኤፍሬም ማዴቦ በአጠቃላይ አማራ ጠሉ የግንቦት ሰባት ስብስብ ነው። በኢትዮጵያ ስም ለሻአቢያና ለግብጽ አዲስ ታማኝ ገረድ ለመሆን ወደ ኤርትራ የገባው ወዶ ፈቅዶ ነው የሄደው። ያን ጊዜ ኢሳት በተባለ እነ ኢሳያስ አጌና እነ ደረጀ ሀብተወልድ እና እነ አምን ዘለቀ እነ ታማኝ በየነ እነ ሀብታሙ አፍሬሳ እነ ኤርሚያስ ዋቅ ዋቅጅራ የመሩት የነበረው ድርጅት በከፈተው የሳተላይት ቴሌቪዥን ፕሮፖጋንዳ ምክንያት ግማሹ ወዶ ፈቅዶ፣ ግማሹ ለሴራ ፖለቲካ፣ ግማሹ ወልቃይትን ላጨዳ እንደሄደ ግንቦት ሰባትን ተቀላቅሎ ሰባት ዓመት በኤርትራ የተቀመጡ አማሮች የተፈጠሩት አማራ ጥሉ ግንቦት ሰባት ውስጥ በመሆን ከኤርትራ ተነስተው ኢትዮጵያን ነጻ ሊያወጡ የነበሩ አማራዎች ገሚሱ ምክንያቱ በማይታወቅ ሁኔታ በሕይወት እንዲቆይ ሲደረግ፣ ገሚሱ ግን ጦርነት በሌለበት ስፍራ እየተረሸኑ እንዲሞቱ ተደርገው ተቀብረዋል። ገሚሶቹ አሁን በሕይወት ተርፈው በብልጽግና በኩል ባለስልጣን ሚኒስትር፣ የቢሮ ኃላፊ ተደርገው ሲሾሙ፣ ገሚሶቹ ደግሞ የአማራ ፋኖን የመምራት እድል አግኝተው እስካሁን እየመሩ ይገኛሉ። ከጎጃም አርበኛ ዘመነ ካሴ ሻለቃ ዝናቡ ልንገረው ፋኖ ጥላሁን አበጀ ኤርትራ ከርመው በህይወት ተመልሰው አሁን የአማራ ፋኖን በጎጃም እየመሩ ያሉ ናቸው። የሰሞኑ የአርበኛ ዘመነ ካሴ ኤርትራ ደርሶ መልስም የዚሁ የቆየ ግንቦት ሰባትነት የዲፕሎማሲ ውጤት ነው ወይስ ሌላ የሚለውን አብረን የምናየው ይሆናል። ከጎንደር የጎንደር ጠቅላይ ግዛቱ የአርበኛ ፋኖ ደረጀ በላይ ሰዎችም እንዲሁ ኤርትራ ከርመው የመርከቡን ገጸ በረከት ተቀብለው መጥተዋል። ከዚያው ከጎንደር አርበኛ ፋኖ ሀብቴ ወልዴ የሚመራው ልኡክ ኤርትራ ከርሞኖ በሰላም የተመለሰው ወሎና ሸዋ የለም፣ ጎንደርና ጎጃም ካገኙት ካካፈሏቸው እንጂ ወፍ የለም። እንግዲህ ኤርትራ በግንቦት ሰባት ዘመን አብረዋት የነበሩትን እና አርበኛ ዘመነ ካሴን አርበኛ ሀብቴ ወልዴን ደግማ ጠርታ ምን እንደተወያዩ ፈጣሪ ወቅ ካብ የተዘረፈ የተባለ የጦር መሳሪያ ሻአቢያ ቀምቶ ለጎጃምና ለጎንደር ፋኖች ሰቶ በዚህ በኩል ደግሞ እነ ደብረ ጋር ግንባር ፈጥሮ ምን እንዳሰበ አሁንም የዲማ ጊዮርጊስ ይወቅ። የኔ ስጋት አሁንም የአማራው ምድር በጥቅሴ ከፍ ያለው ጦርነት እንዲካሄድበትና የአማራም የኢትዮጵያም የሆነ ቅርስ በሙሉ እንዲወድም ነው የተፈለገው ወይ ብዬ እንድጠይቅ እጄንም አፌንም ጠይቅ ጠይቅ እያለ ይበላኛል። አማራ ተተኳሽ ያስፈልገዋል፣ አዊ ያስፈልገዋል። ነገር ግን እንጃ ብቻ በሆነ ተአምራዊ ጥበብ ብቻ አምላኩን እርቶት እንዲያሳልፈው እመኛለሁ። ከባድ ነው። እንዴት እንደምገልጸው ስለቸገረኝ የገባችሁ ሄዱበት ተመልከቱ ሁለት ዓመት ሙሉ ጦርነቱ ከአማራ ክልል አልወጣም። ትግሬ እንኳን ከለኮሶ ጦርነት ተጫጭሆ ወጥቶ እረፍት ሲያገኝ አማራው ትግሬዋ ወያኔና ኦሮሞማው በለኮሱት እሳት ሲለበለብ ይኸው አራት ነው አምስት ዓመት ሞላው። በመሀል እየደቀቀ ያለው አማራው ነው። ኢዜማ የሚመራው ፋኖ፣ ብልጽግና የሚመራው ፋኖ፣ ፓስተሮች የሚመሩት ፋኖ፣ በአዴን የሚመራው ፋኖ፣ ወያኔ የምትመራው ፋኖ ላይ ሻዕቢያም የሚመራው ፋኖ እንዳይኖር ጸሎቴ ነው።